ከታላቅ ክስተቶች አንዱ ነው። የመስኩ ሞራል ትንታኔዎች፣ የልኬት መሳሪያዎች፣ መንስኤዎች ና ጉዳቶች የዱ የምድር መናወጥ በምድር መንቀጥቀጥ ምክንያት ለመቶ ዓመታት የተሰሩ ከተሞች መቶ ሰከንድ ባልሞላ ጊዜ ሊፈራረሱ ይችላሉ። ሰው ብቻ ሳይሆን የሚኖርበት ዓለምም ከንቱነት እንደሚያጠቃው የምድር መናወጥ ና ይናገራል።

ፍራሾች ይታያሉ። የምድርን የምድር መናወጥን የማይፈራ ደፈር ሰው ሊኖር አይችልም። ይልቁንም ለሕይወቱ የገዛ ልጁን የሚጠራጠር ንጉሥ፣ የምድር መናወጥን አልፈራ በማለት አይችልም መጠጊያውን ረዳቱ በማድረጉ አልፈራም ይላል። የምድሩን መከራ አለመፍራት አማካኝነት ነው። ያመጣነው መከራ ንስሐ እስካልገባን አስፈሪ ነው። እግዚአብሔር ማንንም አያጠፋም፤ የገዛ ምርጫችን ግን ያጠፋናል። ምድር የመኖሪያችን ናት። ምድር ምግባችን ናት። ምድር መሳሪያችን ናት። ድምፅ ፀሐይን ለመሞቅ አየር ሳል ምክንያታችን ናት። ምድር ለሰው ልጆች መኖሪያነት በእግዚአብሔር የተመረጠች ናት። ከፀሐይ የምናዘገበበት ተፈጥሯዊ ክስተት አንዱ የምድር መናወጥ ነው። በምድር መንቀጥቀጥ ምክንያት ለመቶ አመታት የተሰሩ ከተሞች መቶ ሰከንድ ባልሞላ ጊዜ ሊፈራርሱ ይችላሉ። ሰው ብቻ ሳይሆን የሚኖሩበት ዓለምን ከንቱነት እንደሚያጠቃው የምድር መናወጥ እና ይናገራል። በሺህ የሚቆጠሩ ሰዎች በአንድ ጊዜ የሚሞቱ ስለዚህ በዚህ አደጋ ነው ይህ አደጋ ከሰው ይልቅ እንስሳት ቀድመው የማያውቁና የመሸሽ ተፈጥሯዊ ክህሎቶች ናቸው። የሰው ልጆች ክዝበታዊነት ታይቶ ጠፊነት ውበት ወደ ፈራሽነት መለወጥ በምድር መንቀጥቀጥ አደጋ ይታያል። ሁሉም ሰው የሚፈራው ፍራሾች ይታያሉ። የምድርን የምድር መናወጥን የማይፈራ ደፋር ሰው ሊኖር አይችልም። ይልቁንም ለህይወቱ የገዛ ልጁን የሚጠራጠር ንጉስ የምድር መናወጥን አልፈራም በማለት አይችልም። ንጉስ ዳዊት ግን እግዚአብሔርን አምላኩ አልፈራም ይላል። የመጣውን መከራ አለመፍራት አማካኝነት ነው ያመጣ ነው። መከራ ግን ንስሀ እስካልገባን አስፈሪ ነው። እግዚአብሔር ማንንም አያጠፋም። የገዛ ምርጫችን ግን ያጠፋናል። ምድር የመኖሪያችን ናት። ምድር ምግባችን ናት። ምድር መሳሪያችን ናት። ድምፅ ፀሐይን ለመሞቅ፣ አየርን ለመሳብ ምክንያታችን ናት። ምድር ለሰው ልጆች መኖሪያነት በእግዚአብሔር የተመረጠች ናት። ከፀሐይ ትንሽ ቀረብ ብን ትኩሳቱ አሁንም ካለበት ትንሽ ምንርቅ ብርዱ አይኖረንም ነበር። በትክክለኛው ቦታ ላይ እያስቀመጥነው የሁሉ ጊዜው ትክክለኛ እግዚአብሔርን ምድር መቀበሪያችን ናት። ምድር የተገኘባት ማኅፀን ናት። የምድር የምንሄድባት ምድር የምንሄድባት ቀሪ መንገዳችን ናት። አዳም ከምድር አፈር ተገኘ። አዳም መሬት ነህና ወደ መሬት ትመለሳለህ ተባለ። እንደ ምድር የሆነ አለም ላይ አለ ማለት ነው። ምድር ማለት ማደር፣ ከታች፣ መክፈቻ፣ መደበቂያ፣ መኖሪያ ማለት ነው። ያ ምድር የተባለው የጠደለ ሊሆን ይችላል። የሚያጋ የሚያስጠጋ የሚያስጠጋ ማግኘት በዚህ የስደት አለም ላይ ወሳኝ ነው። እንደ ምድር ያለ የሚያበላን፣ የሚያጠጣ ሊኖር ይችላል። ሰው እንደ ራሱ ካል ሰው ራሱን ካልወደደ በቃል ሊበላን ነው ሊጠጣ አይችልም። የፍቅር ሙቀት ይሰጣል። የተማመንበት ደመናዬን ይሸፍንልናል። የምንለው የምንለው ሊናወጥ ከስፍራው ልናጣ አይችላል። እሱ ሰው ይህን ገና ሲያስበው ብርድ ብርድ ይለዋል። በዓለም ላይ ግን እንኳን ወዳጅ ግዳት የእናተ ሞት ተሰምቶ ኑሮ ይቀጥላል ማለት ነው።

ሊለያየን ይችላል ይጠላል ሊያየን ይጠላል። እድሜ እገሌ ያለ እጠት እድሜያችንን ያሳጥራል እንዳለ አማኑኤል ግን ከእኛ ጋር ይኖራል። እብራውያን በመልኩ ፀሐፊ የማይናወጥ መንግስት አለ ይለዋል። እብራውን አስራ ሁለት ከቁጥር ሁለአርባሃ ስምንት የማይናወጥ ፍቅር የሆነ እግዚአብሔር ምድር ብትናወጥ የተሸከሙ የመሸኛ እሱ ከኛ ጋር ነው። በእግዚአብሔር የታመነው ያራ የአገራችን ሰው እንዲህ ይላል፣ ቀባሪ በፈጣሪ ደግሞም እንዲህ ይላል፣ ስለዚህ ምድር ብትነዋወጥ፣ ተራሮችም ወደ ባሕር ልብ ቢወሰዱ አንፈራም። የምድር መናወጥ ምድር ብለን ከጠየቅን የተማመንባቸው ሰዎች ደጋግሞ ነው። አለም የሆኑ ሰዊ ታሪክ ነው የአዳምና የህዋን የቤድና የቀይል የእስማኤል እና የኢስቅ የያዕቆብና የኤሳው የሙሴና የአሮን ታሪክ ነው። በአጭር ቋንቋ የታመናቸውና የታማኞች እና የቀዳተኞች ታሪክ ዘመን ደጋጎች ነበሩ። ስማቸው መቃብራቸውና ጥሶ ሲወጣ አይተናል። በየትኛው ዘመን ህዳተኞች ነበሩ። በስጋ ጨርሰው በነፍስ ሲወቅሱ ሰምተናል። እውነት ያሸነፈ መቃብር እስካሁን ድረስ የለም። እውነተኛውን እስካሁን የለም። ያብባል ከመጀመሪያው የመጨረሻው ይሻላል። ትላንት ት ብዙ ዛሬ ማን ተብለው ሲወደሱ ትናንት እንሰማለን። ባለ ዝናብ የነበሩ በተሰረገ ተግባር ደግሞ እንደ ኖሩ ቀን ያወጣዋል የተሰጣቸውን ሽልማት ይነጥቃል አዎ አለም የሁለት ሰዎች ታሪክ አለም የሁለት ሰዎች ታሪክ ዳተኞች ለእኛ እንጂ ለታሪካ እንግዳ አይደለም ክዳት የተጀመረው በእግዚአብሔር ላይ ሰይጣን በአለም መላእክት አዳም በገነት እግዚአብሔርን ካዱ የመጀመሪያው ተካጅ እግዚአብሔር ነው። ከእግዚአብሔር በላይ በመክዳት ስሜት ለሚቃጥሉ መልስ የሚሆን ማንም የለም። ምድር ምድርን እናምናታለን። ስራ ቅጣት ቀጥ ቀጥሎ ብትገመስም የሚል ስጋት የለንም። ምድር ባናናት ምድር ባናምናት ኖሮ የተሰሩ ህንፃዎች ሁሉ ያመናት፣ ምድር ብትነዋወጥ አንድ ጊዜ አይደለም ብዙ ጊዜ ብትንቀጠቀጥ፣ የምድር ምድርም ያለችው በእግዚአብሔር እጅ ነውና ልንሰጋ አይገባም። የተሸከመችን ምድር ሳትሆን የምድር ምድርን የተሸከመው እግዚአብሔር ምድር መናወጥ ላይም የሚያስደነግጥ ነገር የለም። የሚያስፈራ ነገሮች ሁሉ የማያስፈሩ እግዚአብሔርን ስፍራና ብቻ ነው። ፍርሀት በፍርሀት ይንቀሳቀሳል። ከቶ ፍርሀት በእግዚአብሔር እግዚአብሔር ነው። አንዳንድ ሰው በልጆቹ ይታመናል። አንዳንድ አንድ አንድ የወለደ ሰው ሲያዩ አንድማ ምን ይሆናል ብሎ ሳያቀቀሉ አንድማ

ማስጠንቀቂያ ላይ በጣም አመቸዋለሁ። ጓደኛዬ ጓደኛዬ በአንድ ሰው ብቻ ፍቅሩን ሊቀጥል አይችልም። የማይደክም የፍቅር ፀሐይ እግዚአብሔር ብቻ። ሰው ጥለው ሲሄዱ ሰው ጥለው ሲሄዱ እነሱ የሚሄዱበት ከግደት ጋር ወይም ደግሞ ከስቃይ ጋር እኛ የቀረነው ከእግዚአብሔር ጋር ነው የሚሄዱ ወንጀል ሴት እኔ ደግሞ ማመስገን ይገባዋል። መዋደድ እንዳለ ከሚወደው ጋራ የኖረ ጥቂት ነው። ከሚወደው ጋራ የኖረው ጥቂት ነው። ፍቅር

የቅርብ፣ የተለወደረው የእንደገና እድል የሚሰጠው ነው። ራሳቸውን ይቅር እያሉ አንተ ይቅር ካላሉ እንደ ራሳቸው አልወደድም አልወደድም ማለት ነው። ድንገተኛ መከራ ለዘመናት የማይቃወማቸው የሰዎች ማንነት ይገልጠዋል።